ያአላ ልጅ ተርፋ ከሆዷ እንግዲህ ወቶ ልጅ ተርፋ ተርፎ፣ እሷ ግን ከዚች ዱኒያ ተሰናበተች። ይሁ እንግዲህ ተመልከቱ የአላህ ስራ ይሄ ነው። እሱ ሁሉንም ነገር ማድረግ ይችላል። ማስተካከልም ማጥፋትም ይችላል። እኛ ግን እዚ ጋ የእክሌ ዘር የበላይ ነው፣ የእክሌ ዘር የበታች ነው እያል እርስ በራሳችን እንበላላለን። ጀነትን ጀነትንና ጀሃናም የሚያስገባን ዘር እንደሆነ ነገር ስራችን እንደሆነ እንረሳለን። እባካችሁ በዘር ማንም የማንም ዘር ሲነካ ያመዋል። ከዚህ ተቆጠቡ። ተሳስታችሁ ሰውን አታሳስቱ።